በሱዳን የሚዋጋው ሚስጥራዊው የኢትዮጵያ ጦር በ10 ሺዎች ኢትዮጵያውያን ወታደሮች ከትግራይ፣ አማራ እስከ መከላከያ ሱዳን የገባው ተዋጊ የቀድሞውን ፕሬዝዳንት ኦማር አልበሽር ከሥልጣን ያስወገደውና በሀገሪቱ ውስጥ ዲሞክራሲን ለማምጣት በሚል የተጀመረው የሱዳን ሕዝባዊ ዐመፅ በሀገሪቱ ታሪክ አስከፊ የተባለውን ጦርነት ወልዷል። የሱዳን ጦር በሜጀር ጀነራል አብዱልፈታ አልቡራን እየተመራም በመሐመድ ሐምዳን ደጋሎ ሄሜት የሚመራውን የሱዳን ፈጥኖ ደራሽ ኃይል እየገጠመ ሲሆን፣ ተቀያሪ ባህሪ ባለው ግጭትም ከሱዳን ዜጎች ውጪ የሌሎች ሀገራት ተዋጊዎችም በጦርነቱ እየተሳተፉ ናቸው። ከእነዚህ ሀገራት መካከል ደግሞ አንዷ ኢትዮጵያ ሆና ተገኝታለች። በሺዎች የሚቆጠሩ ኢትዮጵያን ተዋጊዎች በሱዳኑ ጦርነት እየተሳተፉ መሆናቸውን የሚያጋልጥ መረጃ የወጣ ሲሆን ኢትዮጵያን ተዋጊዎች የሁለቱንም ተፋላሚዎች ጎራ በመቀላቀል ነው ውጊያ እያደረጉ ያሉት። ተዋጊዎቹ ከትግራይ ኦሮሚያና፣ ሶማሌ ክልሎች የተገኙ ሲሆን የቀድሞ የኢትዮጵያ መከላከያ ሰራዊት አባላትም በውጊያው ተሳታፊ ናቸው ተብሏል። በኃይል ከስደተኛ ካምፖች የታፈሱ ኢትዮጵያን ለመኖራቸውም መረጃ ወጥቷል። ሰላም፣ ጤና ይስጥልኝ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን በሱዳኑ ግጭት እየተሳተፉ ስለሚገኙ በሺዎች የሚቆጠሩ ኢትዮጵያን ተዋጊዎች የምንነግራችሁ መረጃ አለን። እስከ ፍጻሜው አብራችሁን ቆዩ። በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል የሚደረገው የሱዳን የእርስ በእርስ ጦርነት ሁለት ዓመታትን ባስቆጠረ ማግስት አስደንጋጭ መረጃ በቅርቡ ይፋ ሆናል። ይህ አስደንጋጭ መረጃ በሱዳኑ ጦርነት ኢትዮጵያን ቅጥር ነፍሰ ገዳዮች የቀድሞ ወታደሮችና የታገቱ ስደተኞች ጭምር በሱዳኑ ጦርነት እየተሳተፉ መሆናቸውን የሚያጋልጥ ሚስጥር ነው። አሁን የተጋለጠው ሚስጥር ከዚህ ቀደም በጭምጭምታ ደረጃ ሲወራበት የነበረ ቢሆንም በቅርቡ የወጡ የተዋጊዎች አስክሬን፣ የተለያዩ ዶክሜንቶችና የዓይን እማኞች ምስክርነት ነገሩ ከጭምጭምታም በላይ እውነታ መሆኑን አረጋግጧል። እነዚህ ኢትዮጵያውያን ተዋጊዎች በገንዘብ ተታለው በተለያዩ ኢትዮጵያ ውስጥ ባሉ ተዋጊ ኃይሎች ተገደውና ለፖለቲካዊ ጥቅም ሲሉ በሱዳኑ ጦርነት እየተሳተፉ ይገኛሉ። ውድ የሰሞነኛ ቤተሰቦች፣ ምናልባት ይሄ ጉዳይ ጥያቄን ቢያጭርባችሁ ተከታዩ በማስረጃ የተደገፈ መረጃም ለጥያቄያችሁ ምላሽ አለው። ምን ያክል ኢትዮጵያውያን በሱዳኑ ጦርነት እየተሳተፉ ነው? የሱዳን የደህንነት ተቋማትና የተባበሩት መንግስታት ድርጅት ይዞት የወጣው አንድ መረጃም ከ5000 እስከ 10000 ኢትዮጵያን ተዋጊዎች በሱዳኑ ጦርነት እየተሳተፉ ይገኛሉ። በሱዳን አድርገው በሊቢያ አቋርጠው ሕይወታቸውን ለመቀየር ወደ አውሮፓ ለማቅናት የወጠኑ ኢትዮጵያን ወጣቶች በሱዳን ውስጥ በሱዳን ፈጥኖ ደራሽ ኃይል ታግተው ወደ ጦርነት እየተማገዱ መሆናቸውም ይነገራል። እነዚህ ኢትዮጵያውያን ታዲያ ቁጥራቸው ከሰባ ሺህ የሚበልጥ ሲሆን ሁሉም ባይሆኑም የተወሰኑት በጦርነት ውስጥ እየተሳተፉ ናቸው። በሱዳን ዳርፉር ግዛት የጅምላ መቃብር ስፍራዎች በቅርቡ ሲጋለጡ የተወሰኑት ሟቾች ኢትዮጵያውያን ሆነው ተገኝተዋል። ይህ ታዲያ ኢትዮጵያውያንን በጦርነቱ የማሳተፍ ጉዳይ ብቻ ሳይሆን በዘዴ ኢትዮጵያውያንን መግደል ተደርጎም እየተወሰደ ነው። አራቱም ኢትዮጵያውያን ተዋጊዎች በሱዳን በሱዳኑ ጦርነት እየተሳተፉ የሚገኙ ኢትዮጵያውያን ተዋጊዎች በአራት ይከፈላሉ ይላል በቅርቡ የወጣ መረጃ። እነዚህ ተዋጊዎች እነማን ናቸው? የአማራ ሚሊሻዎችና የቀድሞ የኢትዮጵያ ጦር ሰራዊት አባላት፣ በትግራይ ጦርነት የተሳተፉና በአማራ ክልል ባለው ግጭት ተካፋ የሆኑ ከአማራ ክልል ጎንደር፣ ጎጃምና ወሎ የተገኙ ኢትዮጵያውያን ሚሊሻዎች በሱዳኑ ጦርነት እየተሳተፉ ይገኛል። በደላሎች አማካኝነት ኢትዮጵያውያን ተዋጊዎች በወር 600 ዶላር አሊያም ከ70 ሺ ብር በላይ እየተከፈላቸው የፈጥኖ ደራሽ ኃይሉን ተቀላቅለው እየተዋጉ ናቸው። ቢቢሲ ይዞት በወጣው አንድ መረጃም ጌዚራ በሚባል አንድ ስፍራም የሱዳን ፈጥኖ ደራሽ ኃይል ዩኒፎርም የለበሱ አማርኛ ተናጋሪ ተዋጊዎችን አግኝቼ አናግሬ ያለው ብሏል። በተጠለፈ የስልክ ውይይትም አማርኛ ተናጋሪ የፈጥኖ ደራሽ ተዋጊዎች መኖራቸው ተረጋግጧል። የሶማሊያ እና ኦሮሚያ ተዋጊዎች ከኢትዮጵያ የሶማሌ ክልል እና ከኦሮሚያ ክልል የተወጣጡ ኢትዮጵያውያን ተዋጊዎች በሱዳኑ ግጭት የፈጥኖ ደራሽ ኃይሉን ደግፈው እየተዋጉ ይገኛሉ። እነዚህ ተዋጊዎች ታዲያ ጋዳሪፍ እና ራኩባ ከተሰኙ የስደተኞች ካምፕ በኃይል የተወሰዱ መሆናቸውን የተለያዩ መረጃዎች ይጠቁማሉ። ተዋጊዎቹ በቀጥተኛ ጦርነት ላይ ከመሳተፍ ይልቅ የተመረጡ የሱዳን ጎሳዎችን በመግደል ላይ እንደተሰማሩ ለዚህም ገንዘብ እንደሚከፈላቸው ተሰምቷል። የትግራይ ተዋጊዎች የትግራይ ጦርነት ከቆመ በኋላ ያለ ስራ ተቀምጦ የነበሩና በሱዳን ውስጥ በሜጀር ጄኔራል ማንጁስ ሲሰለጥኑ የነበሩ የትግራይ ተዋጊዎች አሊያም ቲዲኤፍ አባላት አሁን ከሱዳን ጦር ጋር በመሆን የፍጥኖ ደራሽ ኃይሉን በመዋጋት ላይ ይገኛሉ። በተለይም በሱዳን ዋና ከተማ ካርቱም በተደረጉ ውጊያዎች ላይ እነዚህ ተዋጊዎች በተደጋጋሚ ተሳትፏል። የቲዲኤፍ ወታደራዊ ባለሙያዎችም ከሱዳን ጦር ጋር በመሆን ተሳታፊ መሆናቸው ተረጋግጧል። እነዚህ ተዋጊዎች በሱዳን ውስጥ የቆዩ ሲሆን የተወሰኑት ደግሞ በኤርትራ በኩል አድርገው የሱዳኑን ጦርነት መቀላቀላቸው ይሰማል። ኢትዮጵያውያን ሴት ተዋጊዎች በስናይፐር ተኩስ ትልቅ ዝናን ያተረፉ ኢትዮጵያውያን ሴት ተዋጊዎችም በሱዳኑ ግጭት እየተሳተፉ ይገኛሉ። ከፍተኛ ገንዘብ ይከፈላቸዋል የተባሉት እነዚህ ሴት ተዋጊዎች ከፈጥኖ ደራሽ ኃይሉ ጎን ሲሆኑ የተመረጡ ግለሰቦችን ብቻ ለመግደል እየተመለመሉ ናቸው። በተለያዩ ሚሊሻዎች ኢትዮጵያ ውስጥ ስልጠና የወሰዱና የቀድሞ የኢትዮጵያ ጦር አባላት የሆኑት እነዚህ ሴት በቅርቡ በጋዳሪፍ አካባቢ የታዩ ሲሆን ስድስት ያክሉም ተይዘዋል ነው የተባሉ። የተያዙት ሴት ተዋጊዎች ተንቀሳቃሽ ስልካቸው ሲፈተሽም ኢላማ የተደረጉ ግለሰቦች ፎቶግራፍና የኢትዮጵያ መከላከያ ሰራዊት ትጥቅ የሆኑ ስናይፐሮች ተገኝተዋል። ኢትዮጵያውያኑ የሚዋጉባቸው ስፍራዎች የአማራ ሚሊሻዎችና ታጣቂ ኃይሎች ለሱዳን ፈጥኖ ደራሽ ኃይል ያላቸውን ድጋፍ በማሳየት በሱዳን ጌዚራ ግዛት በተለያዩ ውጊያዎች ላይ ተሳትፏል። የቀድሞ የኢትዮጵያ ጦር አባላት ደግሞ ለሁለት ተከፍለው የሚዋጉ ሲሆን የተወሰነው ቡድን ከፈጥኖ ደራሹ ጋር በመሆን የተቀረው ደግሞ ከሱዳን ጦር ጋር በመሆን በጦርነቱ እርስ በርስ ጭምር እየተዋጉ ናቸው። በተለይም በካርቱም በተደረገው ውጊያ ላይ ኢትዮጵያን ተዋጊዎች ማለትም የቀድሞ የኢትዮጵያ ጦር አባላት በተደጋጋሚ ታይቷል። የትግራይ ኃይሎች ደግሞ በሰሜን ዳርፉር ባሉ ስፍራዎች ውስጥ እየተዋጉ እንደሚገኙ የሚያሳዩ መረጃዎችም በቅርቡ ወጥተዋል። ወደ ሱዳን እንዴት ሊገቡ ቻሉ? በአማራ ክልል መተማ አካባቢ ያሉ ደላሎች ወደ ሱዳን የሚገቡ ኢትዮጵያውያንን እስከ 50 ዶላር አሊያም 6 ሺህ ብር ድረስ በመቀበል ወደ ሱዳን እንዲገቡ ያደርጓቸዋል። ወደ ሱዳን ከገቡ በኋላ ከፈጥኖ ደራሽ ኃይሉ ጋር በመገናኘት ደሞዝ ተስማምተው በቀጥታ ወደ ውጊያ ቀጠና ያቀናሉ። ሌላኛው ኢትዮጵያውያን የሱዳኑን ጦርነት የሚቀላቀሉበት መንገድ በፍላጎት ሳይሆን በግዳጅ ነው። በተለይም ራኩባ ከተሰኘው የስደተኞች ካምፕ በኃይል የሚወሰዱ ኢትዮጵያን ተዋጊዎች ቁጥራቸው ከፍተኛ መሆኑ ይነገራል። በሌላ በኩል የፈጥኖ ደራሽ ኃይሉ በተለያዩ ሀገራት ውስጥ ያሉትን ግንኙነቶች በመጠቀም የቀድሞ የኢትዮጵያ መከላከያ ሰራዊት አባላትን እንደሚቀጥር ይሰማል። የፈጥኖ ደራሽ ኃይሉ ኢትዮጵያውያን ወታደሮች ብቻ ሳይሆን የኢትዮጵያን መከላከያ ሰራዊት የጦር መሳሪያዎችም በህገወጥ መንገድ እንደሚገዛ የሚወጡ መረጃዎች በቅርቡ አሳይተዋል። ከዩናይትድ አረብ ኤምሬት ለሱዳን ፈጥኖ ዳራሽ ኃይል የሚሰጡ ወታደራዊ ድሮኖችን የሚያንቀሳቅሱትም የኢትዮጵያ የአየር ኃይል የቀድሞ ባልደረቦች ለመሆናቸው ማረጋገጫ አለ የአርሚ ሰባ ምስጢር እውነታ ወይስ ፕሮፖጋንዳ በቅርቡ የወጡ መረጃዎች የትግራይ ኃይሎች አርሚ ሰባ የተሰኘው ተዋጊ ቡድን ሱዳን ውስጥ ከሱዳን ፈጥኖ ደራሽ ኃይል ጋር በመሆን እየተዋጋ እንደሚገኝ ቢገልጽም ይህን የሚያረጋግጥ መረጃ ግን እስካሁን አልተገኘም። በሌላ በኩል ግን በግላቸው ከሱዳን ፈጥኖ ደራሽ ኃይሎች ጋር የተሰለፉ የቀድሞ የአርሚ ሰባ አባላት እንዳሉ እሙን ነው። የኢትዮጵያውያን ሚና ለምን አስፈላጊ ሆነ? በሱዳኑ ጦርነት ኢትዮጵያውያን ተዋጊዎች የኃይል ሚዛኑን በማፋለስ ረገድ ትልቅ ሚናን እየተወጡ መሆናቸው ይሰማል። የተባበሩት አረብ ኤሚሬትስ የፈጥኖ ደራሽ ኃይሉን፣ ኢራን ደግሞ የሱዳንን ጦርነት እየደገፉ የሱዳኑ ግጭት ማባሪያ ወደሌለው ከፍተኛ እልቂት እየተጓዘ ይገኛል። በጦርነቱ ታዲያ ተዋጊዎች ብቻ ሳይሆኑ ኢትዮጵያውያን ስደተኞችም ጭምር ተሳታፊ የሆኑና የገፈቱ ቀማሽ መሆናቸውም እየተረጋገጠ መጥቷል። በዚህ ሁሉ ውስጥ ታዲያም የኢትዮጵያ መንግስት እርምጃ ምን ሊሆን ይችላል የሚለው የሁሉም ጥያቄ ነው። እንደ ማጠቃለያ ግን ይህንን እንበል። ልጄ ራሱን ይቀይራል በሚል ልጆቻቸውን ወደ ጎረቤት ሀገር ሱዳን የላኩናም ልጆቻቸው በጦርነቱ በኃይል እየተሳተፉ የሚገኙ ኢትዮጵያውያን ወላጆች ምላሽን እየጠበቁ ይገኛል። ጉዳዩ ወደ አደባባይ ወጥቶ ምስጢር መሆኑ ከቀረ ሰንበት በት ቢልም የዓለም ሀገራት እስካሁን የራሳቸውን አቋም አላሳዩም። የኢትዮጵያ መንግስትም ስለ ጉዳዩ ያለው ነገር የለም። እኛም እንዲህ እንላለን፣ ኢትዮጵያን በሰው ሀገር ጦርነት መሞታቸው ይቁም፣ የዓለም ህዝብም ዝም ብሎ አይመልከት። የዛሬውን በዚያ በቃን። ሰናይ ጊዜ